የውይይት መድረኩን በንግግር ያከፈቱት የካፋ ዞን ምክትል አስተዳዳሪ እና የገቢዎች መምሪያ ኃላፊ አቶ ደመላሽ ንጉሴ መንግስት የማይክሮ ኢኮኖሚን ለማስተካከል በርካታ ጥረቶች እያደረገ እንደሚገኝ ተናግረዋል። የህዝብን የልማት ተጠቃሚነት ለማረጋገጥ ሀብትን በአግባቡ ጥቅም ላይ ማዋል እና የገቢ አሰባሰብ ስርዓትን በተሟላ አቅም ማሻሻል እንደሚገባ አስገንዝበዋል። ተቋማት በብድርና በውዴት ግኝት የታየባቸው እዳ በአፋጣኝ ገቢ በማድረግ በጀትን ለታለመለት ዓላማ መጠቀም ይገባቸዋልም ብለዋል። የካፋ ዞን ፋይናንስ መምሪያ ኃላፊ አቶ መቅደስ ደግሞ እያደገ የመጣውን የህዝብ የልማት ጥያቄ ለመመለስ የገቢ አቅምን ማሳደግና የፋይናንስ አሰራር ስርዓትን ተግባራዊ ማድረግ ያስፈልጋል ብለዋል። ለበጀት ዓመቱ በአጠቃላይ ከ48 ቢሊዮን ብር በላይ በጀት ለዞኑ መመደቡን ያስታወሱት አቶ መቅደስ ለድህነት ቅነሳ ሴክተር የተያዘው በጀት በቂ ባለመሆኑ ለቀጣይ ትኩረት ሊደረግ ይገባል ብለዋል። በተለያዩ ዘርፎች ከነበረው ዕዳ ከ260 ሚሊዮን ብር በላይን ማስመለስ የተቻለ መሆኑን ገልጸው ሁሉንም የፋይናንስ ተቋማት ከብድር ነጻ ለማድረግ ጥረት እየተደረገ ስለመሆኑም ተናግረዋል። የሂሳብ ሪፖርትም በወቅቱ ከማዘጋጀትና ለሚመለከተው ክፍል ከማድረስ ረገድ ጥራት ያለውና የተቀላጠፈ እንዲሆን የፋይናንስ አሰራር ግልጸኝነት ተጠናክሮ መቀጠል እንዳለበት አቶ መቅደስ አስገንዝበዋል። የጊምቦ ወረዳ ዋና አስተዳዳሪ አቶ ትብብሩ አሰፋ በበኩላቸው በወረዳው በሁሉም ዘርፎች ውጤታማ ስራዎች እየተሰሩ እንደሚገኝ ተናግረው የወረዳውን የገበያ አቅም ለማሳደግና በዘርፉ የሚስተዋሉ ጉድለቶችን ለማስተካከል የድጋፍና ክትትል ስራ ተጠናክሮ እንደሚቀጥል አንስተዋል። የመምሪያው ምክትል ኃላፊ አቶ ምትኩ መጫለው በበኩላቸው የመንግስት መደበኛና ልዩ ልዩ ፕሮግራሞችን በአግባቡ በማከናወን በመንግስት በጀት ላይ የሚደርሰውን ጫና መቀነስ እንደሚያስፈልግ አሳስበዋል። በየወሩ ለመንግስት ሰራተኞች ከሚከፈለው ደሞዝ ከ46 ሚሊየን ብር በላይ ለጡረታ ዋስትና እንደሚቀነስ ተናግረው ይህንንም ገቢ ወረዳዎች በወቅቱ ማሳወቅ እንዳለባቸው ነው የተናገሩት። በዞኑ የተለያዩ ፕሮግራሞች ያሉ ቢሆንም በጤናው ዘርፍ ብቻ ከ48 ሚሊየን ብር በላይ ለወረዳዎች መተላለፉን የጠቆሙት አቶ ምትኩ በጀቱን በአግባቡ ለታለመለት አላማ ከመዋልና በወቅቱ ሪፖርት ከማድረግ ረገድ የሚስተዋሉ ጉድለቶች መታረም እንዳለባቸው አስገንዝበዋል። የፕሮግራሞችን ተሰብሳቢ ክምችት መቀነስና ወደ ወጪ መቀየር ካልተቻለ የመንግስት በጀት ላይ ተጽዕኖ የሚያሳድር በመሆኑ ትኩረት ያስፈልጋል ብለዋል። በቀረበው ሪፖርትና እቅድ ላይ በተሳታፊዎች ውይይት ተደርጎ ቀጣይ አቅጣጫዎች ተመላክተዋል። በበጀት ዓመቱ በሴክተሩ የተያዙ እቅዶችን በአግባቡ ከማከናወን ረገድ በዓለም ባንክ ምዘና መስፈርት መሰረት የተሻለ ውጤት ያስመዘገቡትን የመለየት ስራም ተከናውነዋል። የሂሳብ አያያዝ በጀትን በወቅቱና በቀመር መሰረት መለጠፍ፣ የጸደቀውን በጀት ወደ ወጪ መቀየር፣ የኦዲት ውጤት፣ የግዢና የንብረት አስተዳደር ከመመዘኛ መስፈርቶች ጥቂቶቹ ናቸው። በዚህም መሰረት ከሰክተሩ የስራ ሂደቶች የበጀት ግዢ አስተዳደር፣ የትሬጀሪና የሲቪክ ማኅበራት ስራ ሂደቶች ከአንደኛ እስከ ሶስተኛ ደረጃ በመውጣት እውቅና የተሰጣቸው ሲሆን ከወረዳዎች ደግሞ ጊምቦ ወረዳ አንደኛ፣ ጠሎ ሁለተኛ፣ ሺሾንዴ ሶስተኛ ደረጃ በመውጣት የዋንጫ ሽልማት ተበርክቶላቸዋል።